ሰላም ጤና ይስጥልን፣ ተመልካቾቻችን። የዕለቱን የብሪጅ ሚዲያ ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር የምዩ አበብ ነኝ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ሀያ ሁለተኛ መደበኛ ስብሰባ ምክር ቤቱ የትግራይ ጊዜያዊ አስተዳደርን የስልጣን ቆይታ ለተጨማሪ አንድ ዓመት ማራዘም የሚያስችል ማሻሻያ አዋጅ አጸደቀ። አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝብ 1995 የሚተካ ሲሆን አዋጅ ቁጥር 1373 ህዝብ 2017 ሆኖ በሁለት ድምፅ ተአቅቦ በአብላጫ ድምፅ ያጸደቀ ሲሆን፣ አዋጁ ጊዜያዊ አስተዳደሮች ለሁለት ጊዜ እስከ አንድ ዓመት ድረስ እንዲራዘሙ የሚያስችል ሲሆን፣ በቅርቡ የስልጣን ጊዜው የተጠናቀቀው የትግራይ ጊዜያዊ አስተዳደር ለተጨማሪ አንድ ዓመት እንዲራዘም አስችሏል። የክልል መንግስት ሰላምንና ደህንነትን ማስጠበቅ ካልቻለ የሰብአዊ መብት ጥሰቶች ሲከሰቱና የክልሉ መንግስት እነሱን ለመቅረፍ ካልቻለ ወይም ህገ መንግስታዊ ስርዓት አደጋ ላይ በሚወድቅበት ጊዜ የፌዴራል መንግስት ጣልቃ ሊገባ እንደሚችል የቀድሞ አዋጅ ይገልጻል። በተጨማሪም የክልሉ ምክር ቤትና ከፍተኛ አስፈጻሚ አካልን በማገድ ተጠሪነቱ ለፌዴራል መንግስት የሆነ ጊዜያዊ አስተዳደር እንዲቋቋም ያስችላል። ይሁን እንጂ አዋጁ ለጊዜያዊ አስተዳደሮች የሁለት ዓመት የአስተዳደር ጊዜ ብቻ የሚሰጥ ሲሆን አስፈላጊ ሆኖ ከተገኘ ለስድስት ወራት ሊራዘም ይችላል። ከአዋጁ ማሻሻያ ጋር በተያያዘ በተሰጠው ማብራሪያ ላይ ይህ ጊዜ ገደብ አሁን ካለው እውነታ ጋር የሚስማማ አይደለም በሚል መሆኑ የተገለጸ ሲሆን በጣም የተወሳሰቡ የጸጥታና የፖለቲካ ችግሮችን ለመፍታት ተለዋዋጭነት እንደሚያስፈልግ ተገልጿል። ትግራይ ክልልን እንደ ምሳሌ በመጥቀስ የሁለት ዓመት የስልጣን ዘመንም ቢያልፍም እንኳ በምርጫ አማካኝነት መደበኛ ክልላዊ መንግስት ለማቋቋም የሚያስችል ሁኔታ አልተፈጠረም ብሏል። ማሻሻያው ለፌዴሬሽን ምክር ቤት አፈ ጉባኤ የጊዜያዊ አስተዳደሮችን የስልጣን ዘመን የማራዘም ስልጣን የሚሰጥ ሲሆን፣ ውሳኔውም ምክር ቤቱ መደበኛ ስብሰባውን ሲያካሂድ መቅረብና መጽደቅ እንዳለበት ይደነግጋል። በተጨማሪም ማሻሻያው እንደሚገልጸው ምክር ቤቱ የስልጣን ዘመኑን ለማራዘም ውሳኔውን ውድቅ ካደረገ ውድቅ ከተደረገበት ጊዜ አንስቶ በአራት ወራት ውስጥ ምርጫ መደረግ አለበት። እንዲሁም መደበ ኛ የክልል መንግስት አስተዳደር መመስረት እንዳለበት ይደነግጋል። ጊዜያዊ አስተዳደሮችን በተመለከተ የፌዴሬሽን ምክር ቤቱ ወይም አፈ ጉባኤው የሚወስዱት ውሳኔዎች ጊዜያዊ አስተዳደሩ ትኩረት ሊሰጥባቸው የሚገቡ ጉዳዮችን ሊያመለክቱ ይችላሉ። ይህም የፌዴራል መንግስትን ጣልቃ ገብነት ያስከተለውን ሁኔታ በዘለቄታ ለማስወገድና ህገ መንግስታዊውን ስርዓት ለማጠናከር የሚያስፈልጉ እርምጃዎች ተብለው ተገልጸዋል። ይህ ማሻሻያ የተደረገው ጠቅላይ ሚኒስትር አብይ አህመድ በቅርቡ ለምክር ቤት አባላት በሰጡት ማብራሪያ የስልጣን ዘመኑ ያበቃው የትግራይ ክልል ጊዜያዊ አስተዳደር ለሌላ አመት እንዲራዘም መግለጻቸውን ተከትሎ ነው። በአመራሩ ላይም ለውጥ ሊኖር ይችላል ብለዋል። የጊዜያዊ አስተዳደሩን ስልጣን ማራዘም ህጋዊ ማሻሻያዎችን እንደሚጠይቅ አጽንኦት ሰጥተው የገለጹ ሲሆን አክለውም ግን ማንኛውንም ማሻሻያ ከማድረግ በፊት ተጨማሪ ግምገማ አስፈላጊ መሆኑን ተናግረዋል። በዚህ ግምገማ መሠረትና የፕሪቶሪያ የሰላም ስምምነትን በሚያከብር መልኩ ጊዜያዊ አስተዳደር እስከ መጪው ምርጫ ድረስ ይቀጥላል ብለዋል። ብርቱካን ተመስገንን በተመለከተ በመገናኛ ብዙኃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ በሽብር ወንጀል የተጠረጠሩ ግለሰቦች ላይ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ ተፈቀደ። ፍርድ ቤቱ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ የሰጠባቸው ተጠርጣሪዎች ብርቱካን ተመስገን፣ ነብዩ ጥዑመልሳን፣ የኢቢኤስ ቴሌቪዥን ስራ አስኪያጅ ታሪኩ ኃይሌ፣ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ ደረጀ ልኡቃሌ፣ ህሊና ታረቀኝ፣ ንጥረ ደረጀና መታገስ አለሜ ናቸው በተጠረጠሩበት የሽብር ወንጀል ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘውን ጽንፈኛና ጸረ ሰላም ቡድን አመራሮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች፣ ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም ቡድን አመራሮች ጋር በተለያዩ መገናኛ መንገዶች በመገናኘትና ተልእኮ በመቀበል የስራ ባህሪያቸውን እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሬ መነሻውን ለችሎቱ አቅርቧል። ፖሊስም የምርመራ ስራዬን በሰውና በሰነድ ማስረጃ በስፋት ማጣራት እንድችል 14 ተጨማሪ ቀናት ይፈቀድልኝ ሲል ባሳለፍነው አርብ መጠየቁን ተከትሎ ፍርድ ቤቱ በዛሬ ዕለት የፖሊስን ጥያቄ በመቀበል 14 የምርመራ ቀን ፈቅዷል። በተጨማሪም እስከ አሁን በተጠርጣሪዎቹ ላይ ያሰባሰበውን መረጃና ቀሪ የምርመራ ስራ ለፌዴራል ከፍተኛ ፍርድ ቤት ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት ቀርቧል። በጋምቤላ ክልል የደቡብ ሱዳን ስደተኞች መጠለያ ካምፖችን ጨምሮ በሁሉም የክልሉ ዞኖች የሚገኙ ነዋሪዎች ላይ ትኩረት ያደረገ የኮሌራ ክትባት ዘመቻ መጀመሩ ተገለጸ። ለአንድ ሳምንት ይሰጣል በተባለው የኮሌራ ክትባት አንድ ሚሊዮን የሚጠጉ ዜጎች ተጠቃሚ ይሆናሉ ሲል የጤና ሚኒስቴር ባጋራው መረጃ ያስታወቀ ሲሆን ክትባቱን ያስጀመሩት የክልሉ ፕሬዝዳንት አለሚቱ ኡመድ ከጤና ሚኒስቴር ጋር በመተባበር ሲሆን፣ ፕሬዝዳንቷ ለክትባቱ መሳካት የሚመለከተው ባለድርሻ አካላትና መላው የክልሉ ሕብረተሰብ ትብብር እንዲያደርግ አሳስበዋል። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው ሰው በሀገር አቀፍ ደረጃ ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር ሁሉን አቀፍ ስትራቴጂ ተቀርጾ እየተሰራ ነው ብለዋል። እንደ መንግስታቱ ድርጅት መረጃ ከሆነ በጋምቤላ ክልል ከየካቲት 29 ቀን 2017 ዓ ምት ወዲህ በኮሌራ ወረርሽኝ የተያዙ 1320 ሰዎች ሪፖርት የተደረገ ሲሆን፣ ከነዚህ ውስጥም የ29 ሰዎች ሕይወት ማለፉን አስታውቋል። በጋምቤላ ክልል የተከሰተው የኮሌራ ወረርሽኝ በክልሉ በአፋጣኝ የተስፋፋ ያለው ደቡብ ሱዳናውያን በጦርነት ሳቢያ ከቀያቸው በመሰደድ ወደ ክልሉ በመግባት ላይ በመሆናቸው ነው ሲል ድንበር የለሹ የሐኪሞች ቡድን ኤምኤስኤፍ አመላክቷል። አስተዳደሩ 100 ዘመናዊ የኤሌክትሪክ አውቶቡሶችን ስራ ማስጀመሩን አስታወቀ። የአዲስ አበባ ከተማ አስተዳደር በኤሌክትሪክ የሚሰሩ 100 አውቶቡሶችን በዛሬው ዕለት መጋቢት 23 ቀን 2017 ዓ ም ስራ ማስጀመሩን አስታወቀ። የከተማዋ ነዋሪን የትራንስፖርት ችግር የሚያቃልሉ ናቸው የተባሉት አውቶቡሶቹ የአይቲኤስ ወይም ደግሞ ኢንቴሊጀንት የትራንስፖርት ስርዓትና ኤፍሲኤስ የታሪፍ ስብስብ ስርዓት ቴክኖሎጂን በተቀናጀ መልኩ በስራ ላይ ያዋሉ መሆናቸውን ገልጸዋል። አውቶቡሶቹ ከአየር ብክለት ነጻ፣ ምቹ፣ በአንድ ጊዜ በርካታ የሰው ቁጥር ማጓጓዝ የሚችሉ ዘመናዊና ተደራሽ አስተማማኝ ሲሆኑ ለአውቶቡሱ ብቻ በተፈቀደ መስመር ስለሚጓዙ ፈጣን አገልግሎት የሚሰጡ እንዲሁም ለነዳጅ ወጣ የነበረውን ወጪ የሚቀንሱ ናቸው ብለዋል። ወደ አገልግሎት የገቡት እነዚህ አንድ መቶ የኤሌክትሪክ አውቶቡሶች በዛሬው ዕለት በሁሉም የከተማዋ አቅጣጫዎች ለነዋሪዎች ነጻ የትራንስፖርት አገልግሎት እንደሚሰጡ ተጠቁሟል። ዜና ቢዝነስና ኢኮኖሚ። በአሁኑ ወቅት የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ከዘጠኝ ወር በፊት ከነበረበት ጋር ሲነጻጸር ሁለት መቶ በመቶ መጨመሩ ተነገረ። የመጠባበቂያ ክምችቱ የውጭ ምንዛሬ ተመን በገበያው እንዲወሰን ከተደረገበት ሐምሌ 22 2016 ዓ.ም ወዲህ በከፍተኛ ሁኔታ መጨመሩን በበጀት ዓመቱ ሊጠናቀቅ ሶስት ወራት እየቀሩ እቅዱ መሳካቱን የተናገሩት የብሔራዊ ባንኩ ዋና ገዢ ማሞ እስመለዓለም ምህረቱ ናቸው። ከማክሮ ኢኮኖሚ ማሻሻ ወዲህ በኢትዮጵያ ኢኮኖሚ ውስጥ ለረጅም ዓመታት ስር ሰዶ የቆየውን የውጭ ምንዛሬ እጥረት በሂደት መሰረታዊ በሚባል ደረጃ እየተቃለለና ፍሰቱም እየጨመረ ይገኛል ብሏል። የኢትዮጵያ ብሔራዊ ባንክ በትናንትናው እለት ከባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሬ አስተዳደርና አፈጻጸምን በተመለከተ ውይይት ማድረጉን ገዢው አስረድቷል። በውይይቱ ወቅት በአፈጻጸም በኩል የሚታዩ አንዳንድ ችግሮች እንዲስተካከሉና ና የውጭ ምንዛሬ መመሪያዎች በጥብቅ እንዲፈጸሙ መመሪያ የተሰጠ ሲሆን በተለይም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ እንዲያደርጉ መመሪያ ተሰጥተዋል ብሏል። በየሁለት ሳምንቱ የውጭ ምንዛሬ ግልጽ ጨረታ ቢያንስ የተያዘው በጀት መጨረሻ ድረስ እንደሚወጣም አቶ ማሞ ጠቅሰዋል። የውጭ ምንዛሬ ግብይት ከባንክ ስርዓት ውጭ በሚያካሂዱ ወደ ውጭ በሚያሸሹ በህገወጥ የገንዘብ ውውር በሚሳተፉና የብሔራዊ ባንክ የአሰራርና የቁጥጥር ስርዓት በሚሰጡት ላይ ጥብቅ ቁጥጥርና የክትትል ስራም ይሰራል ብለዋል። በዚህ ስራ የተሰማሩ ኩባንያዎችና ፍቃድ የሌላቸው ኩባንያዎችና ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸው ግንኙነት ሙሉ ለሙሉ እንዲቋረጥ ይደረጋል ሲሉም አሳስበዋል። ብሔራዊ ባንክ ፍቃድ የሰጣቸው የሐዋላ ኩባንያዎች ስም ዝርዝር በባንኩ ድረገጽ እንደሚያሳውቅ የተናገሩት ገዥው አቶ ማሞ፣ ከዚያ ውጭ ያሉት በሙሉ ፍቃድ ያልተሰጣቸው እንደሆኑ መታወቅ አለበት። በዚህም ህብረተሰቡ ከስጋት ከስርቆትና መጭበርበር ራሱን መጠበቅ አለበት ብሏል። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት 50 ሚሊዮን የአሜሪካ ዶላር ጨረታ አውጥቷል። የውጭ ምንዛሪ ጨረታ አካሄድ በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት የሚረዳ ይሆናል ተብሏል። ኢትዮጵያና የዓለም ባንክ የትምህርት ዘርፉን ለማሻሻል የሚውል የ96.367 ሚሊዮን ዶላር ወይም የ12.5 ቢሊዮን ብር ድጋፍና ብድር ስምምነት ተፈራረሙ። ስምምነቱን የገንዘብ ሚኒስትር አህመድ ሺዴ እና በዓለም ባንክ የምስራቅ አፍሪካ ዳይሬክተር ማርያም ሳሊም የተፈራረሙ ሲሆን ከተፈረመው ስምምነት ውስጥ 50 ሚሊዮን ዶላሩ ከዓለም አቀፉ የልማት ማህበር በብድር መልክ የተሰጠ ሲሆን 46.367 ሚሊዮን ዶላሩ ደግሞ ከዓለም አቀፉ የትምህርት አጋርነት ፈንድ በድጋፍ የተገኘ መሆኑ ተገልጿል። ድጋፉ የቅድመ መደበኛና የመጀመሪያ ደረጃ ትምህርትን ተደራሽ ለማድረግ የሚውል ነው መባሉን የሚኒስቴሩ መረጃ ያመለክታል። በተለይም ከአንደኛ እስከ ስድስተኛ ክፍል ደረጃ ያሉ መምህራንን አቅም ለመገንባት እንዲሁም ከአዲሱ ስርዓተ ትምህርት ጋር በተጣጣመ መልኩ የቅድመ መምህርነት ስልጠናዎችን ለመስጠት እንደሚውል ተጠቁሟል። በተጨማሪም የትምህርት ቤት አመራሮችን አቅም ለማጎልበት የሴት አመራሮችን ለመደገፍና በዲጂታል የታገዘ ስርዓተ ትምህርትን ለመገንባት የሚያግዝ መሆኑ ተጠቅሷል። ተመልካቾቻችን የዕለቱ ዌብሪጅ ሚዲያ ዜናዎቻችን እኚህን ይመስሉ ነበር። ከኢትዮጵያ ንግድ ባንክ ያገኘነውን የዕለቱን የውጭ ምንዛሬ ዝርዝር ዋጋ ተመንን ወደ እናንተ በማድረስ እናበቃለን። መልካም ምሽት።